በፕሪቶሪያ ስምምነት መሰረት የተቋቋመ የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ገለጹ። ፕሬዚዳንቱ ይህን ያሉት ዛሬ ረፋድ ላይ በትግራይ ወቅታዊ ሁኔታ ዙሪያ ከመገናኛ ብዙኃን ጋር በነበራቸው ቆይታ ነው። በመግለጫቸውም በክልሉ በህገ ወጥ መልኩ ስልጣን ለመንጠቅ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም ብለዋል። የክልሉ ጊዜያዊ አስተዳደር የፕሪቶሪያ ስምምነት መሰረት በማድረግ ሌላ ግጭትና ጦርነት እንዳይከሰት ሲሰራ መቆየቱ ማለቱን ተናግረዋል። ነገር ግን ከግጭትና ጦርነት አባዜ ያልተላቀቁ ጥቂት አካላት ክልሉን ወደ ባሰ ግጭት ሊከቱ እየሰሩ ስለመሆኑ አብራርተዋል። ይህንን ህገ ወጥ አካሄድ በቅድሚያ የትግራይ ህዝብ፣ በዋናነት ደግሞ የፌዴራል መንግስት መስመር ሊያሲይዘው ይገባል ብለዋል። በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት ዕድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት መቶ መቶ ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህንን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንጻር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን እየተንጠለጠለ የሚመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆመ ማየት የለበትም ፌዴራል መንግስቱ ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንጻር ነው መታየት ያለበት። የጊዜያዊ አስተዳደሩ ፕሬዚዳንት ባስተላለፉት መልእክት በዚህ ተግባር ውስጥ የተሳተፉ የጸጥታ ኃይሉ አመራሮች ከድርጊታቸው እንዲቆጠቡ አሳስበዋል። ከትግራይ ግጭት ጀርባ የሚያትርፉ ኃይሎች በመኖራቸው የክልሉን ሰላም በዘላቂነት ለማረጋገጥ እንቅፋት ሆነዋል ብለዋል። አቶ ጌታቸው የትግራይ ህዝብ ከምንም በላይ ሰላም ነው የሚፈልገው ያሉት የጊዜያዊ አስተዳደሩ ፕሬዚዳንት ይህንን ወደ ጎን በመተው ክልሉን ወደ ግጭት ለማስገባት የሚጥሩ ኃይሎችን የሚመለከታቸው ሁሉ ሊከላከላቸው ይገባል ብለዋል። የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌል ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የእኔ ፍላጎት ትግራይ ውስጥ የእርስ በርስ የሚሆን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ የማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው በተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራዊ ሰባ ሰባ አምስት ፐርሰንት ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱ ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይህን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም፣ የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳክም ትግራይን ኮምፕሊት የማጥፋት እንቅስቃሴ ለመፈጸም ድል አግኝተናል የሚሉ ወገኖች ሳይቀርብ ይህን አጋጣሚ ይጠቀሙባቸው።